አሁን ውጊያው መንፈሳዊም ሆኗል እና የታወቀም ነው። ግብሩም የደም ግብሩም የታወቀ ኦርቶዶክስ ብቻ አማራ ብቻ ተመርጦ የሚታረደው የተለየ አምልኮ ቢኖር ነው። የተለየ ስርዓት ቢኖር እሱን ራሱን ምንም ሳይገባበት ሙሉውን እንግዲህ አንደኛውን ቀን መያዝ አለብን። ይሄ በቴሌቪዥን መነገር ስላለበት ማለት ነው። እንግዲህ አሁን ጥላ ወጊ የሚባለው እነዚህ መጥቁላውያን ቤተ መንግስት ሄደዋል። ከዚህ በፊት ከአደር ቀይ ሄደው ሰው አልችልም ብሏል። እዛ ደጋ እስጢፋኖስ አካባቢ ሞክረው ነበረ። አንችልም ብለዋል፣ ማለት እኛ ይሄንን አንሰራም ብለዋቸዋል። እንግዲህ አሁን እችላለሁ ብሎ የመጣው አንድ ሰው ነው። ምን የሚታወቅ አገሩም ስሙም የሚታወቅ ሰው ነው። በዳንኤል ክብረት ምክንያት ሄዷል። አብይ ጋር ቀርቧል። ስለዚህ የሰውየው ፕሮፌሽናል ጥላ ወጊ ነው። ጥላ ነው የሚወጋው ይህ እንትናቸው በጣም የሚገርም ነው። የሚገርማችሁ ነገር ጥላ ወጊው ሰውየውን በአካል ካገኘው ጥላውን ነው የሚወጋው። በአካል የማይገኝ ከሆነ ሰውየው ደግሞ ፎቶ ይፈለግና ፎቶ ይወጋል። እዚህ አሁን ይሄኛው የባዕድ አምልኮ ልምምድ በዚህ በሩቅ ምስራቅ በምናምን ታዩት ነው አሻንጉሊት ላይ አድርገው እንደዚህ እንደዚህ እንደሚወጉት ነው የሚወጉት በጃርት በመዳብ መርፌ ምናምን አድርገው መልካስ አጥናኤል ይደገማል። ከዛ በኋላ እግዚአብሔር ተክዶ ነው የሚመጣው ይሄ አይነቱ ነገር እግዚአብሔር ተክዶ ነው የሚመጣው። ስለዚህ ለሙከራ ብሎ እንግዲህ አንዱን በለስ አስቀንቶለታል። ይህን የሰሙትና የተገለጸላቸው አባቶች ደግሞ የሄደው ሰው አንድ ሰው ገሏል፣ ተሳክቶለታል። ያው ሞቷል ተብሏል እዚህ ብር ተሰቶታል፣ ወደ 10 ሚሊዮን ብር ተሰቶታል። ስለዚህ የስም ሊስት ተሰቶታል። ምሬ ወዳጆ፣ ሄኖክ አዲሴ ከጎንደር፣ ሳሚ ባለድል፣ ጆኒ የሚባለው ዮሐንስ ንጉሱ፣ ሀብቴ ከሸዋ፣ እነ ብሩኬ፣ እነ ማኑ፣ ስሙ ዳጊ የሚባለውና ኢንጂነር ወንድማችንን እንደገና ኢንጂነር ደሳሌ ማለት ነው ከወሎ እንዳልኳችሁ። እንደዚህ አድርጎ ተሰጥቶታል። ሰውየው አስር ቀን ጊዜ ስጡኝ ያላቸው የአስር ቀን ጊዜው አልቋል። የአስር ቀን ጊዜው ስላለቀ እስካሁን የተባሉት አካላት ምንም የለም። አባቶችም አጸፋውን ምላሽ ሰጥተዋል ማለት ነው። ጉዳዩ የመንፈስ ጦርነት ነው። ይህን ስናገር የሚደነግጡት ይህን ስናገር የሚደነግጡት በስራው ላይ ያሉት ሰዎችና የሚሳተፉት የተሳተፈው አካል ነው ማለት አካል ነው። ከዚህ በፊት ወሎ ያለው ጦር የተፈታውና ዋናው የወሎውን ግንባር ዛሬ ፍርክርኩ እንዲወጣ የተደረገው ጩኸውበታል። ብዙ ሰዎች በጣም ብዙ ተናግረውበታል። እነሲሳያጌና እነማ እነማ ሁሉ እሪ ብለውበታል። አይታችሁ እንደሆነ ዋይ ዋይ እገሌ የሚባል ሰው ታሰረ ምናምን ብለ እንደደረሱ የት እንዳደረጓቸው። ፋኖ ግን በቁጥጥር ስር አውሏቸው ነበር። እነዛን አጋንንት የሚስቡ እነዛን ክፉ ስራ የሚሰሩ መጥቁላውያን እነዛን ሰዎች እንደያዙ አውቃለሁ። የወሎ ግንባር ተፈቷል፣ የወሎ ግንባር ተፈቷል። እና አሁን እነዚህን ነበር ለመግደል የታሰበው። የጎጃሞቹ በይደር ነው የተያዙት። ደረጀም በይደር ተይዟል። ለጊዜው ዝለሏቸው ነው የተባሉት። ነገር ግን ደግሞ በአጋንንቱ ስራት ብትዘሏቸው እግዚአብሔር ደግሞ አይዘልም። እግዚአብሔር አይዘልም። እናንተ በምትፈልጉት መጠን ለማጥፋት ስትፈልጉ፣ ያው እግዚአብሔር ደግሞ ከፈለገ እነዚህ ያሉትን ደግሞ እናንተ የዘለላችኋቸውን በትንታ በስቅታ ሊያሰናብታቸው ይችላል። አይቻልም ጉዳዩ የመንፈስ የመንፈስ ጦርነት ነው ጉዳዩ የሃይማኖት ሃይማኖታዊ ነው ጉዳዩ ከሳውዲ አረቢያ ከሱዳን ከናይጄሪያ በሚመጡ ጠንቋዮች ብቻ ሳይሆኑ ከእኛ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክህነታቸውን ያፈረሱ በተለምዶ ደብተራ የምንላቸው ደብተራ የከበረ የማህሌታዊ ዶክተር ኦፍ ዘ ቸርች ማለት ነው ግን በዛ ስም አለም የመሰደቢያ ስም አድርገው እንዲጠቀሙበት ያደረገ እነዚህ መልካ ሳጥናኤል የሚደግሙ ከሰይጣን ጋር ደም የተቃቡ አጋንንት እየሳቡ እርኩሰትን በምድር ላይ የሚያለማምዱ ሰዎች ናቸው። ይሄንን በደንብ እየመጡትበት ነው። እኔ እነ ማን ያዘዋል መስቀል አድርገው የሚሰሩ በአጠቃላይ ይህን የሚሰሩት ሰዎች መስቀል እያደረጉ ነው የሚሰሩት። አሁን በቀደም ማን ያዘዋል ጫና ሲበዛበት ማንን ነው ይዞ የመጣው? ዶክተር ሮዳስን ዶክተር ሮዳስ ደግሞ አሜሪካ ላይ የሚሽከረከር ስለሚሞተው ዜጋ ስለሚሞተው ኢትዮጵያዊ ስለሚሞተው ንጹሕ ኦርቶዶክሳዊ ደንታ የሌለው ሁለት መስመር ቃል እንኳን የማይናገር እና ጨረቃ ደግሞ ነች፣ በዚህ ቀን ትወጣለች። በዚህ ያለ የኮከብ ቆጠራ ላይ የተሰማራ ሰው ይዘው ነው እንግዲህ እንትን የሚሉት እና እነዚህ ሰዎች የሌለ ልምምድ እያመጡ ነው፣ በህዝቡ መሃል በሀገሪቷ መሃል የሌለ ነገር እያመጡ ነው። ዩቲዩቦች በአጠቃላይ እርኩሰትን ህዝቡን እያለማመዱ ነው። እያለማመዱ አጠቃላይ ደግሞ ደግመዋለሁ፣ በኢትዮጵያ መንበረ ስልጣን ላይ ያሉት ሰዎች በቤታቸው አምልኮ ባዕድ ልምምድ ያለባቸው ሰዎች ናቸው። በአጠቃላይ በአጠቃላይ በጥንቁልና ባአጋንንት መንፈስ የሚመሩ ሰዎች ናቸው የመጡት። ይሄ ደግሞ ግብር ይፈልጋል፣ ይሄ ደግሞ እንትን ይፈልጋል። እና አብይ ከመጡ በኋላ እኮ ነው ሰይጣን እንዲነግስ፣ ሰይጣን እንዲመለክ የተደረገው ማለት ነው። ፈረቀሳ የሚባለው ፈረቀሳ ነው። ፈረቀሳ የሚባለው የዚህ ወደ አሩሲ የሚኬደው ወደ አሩሲ የሚኬደው እንግዲህ ከመስከረም እስከ ጥቅምት ድረስ ወደ አሩሲ ይኬዳል። ለማደስ መንፈሱን ለማደስ ልክ እንደ ግሸን እንደ ላሊበላ እንደ ቁልቢ ነው የሚኬደው። አሩሲ ላይ ነው የሚታደሰው መንፈሱ የሚታደሰው አሩሲ ላይ ነው። እና በደብረ ዘይት በወንዝ በሐይቅ ዳር ነው የሚታደሰው መንፈሱ። መሬት ላይ አድረው ቤት ድንኳን ደኩ ነው ነው መንፈሱን የሚዋረሱት። ለዚህ ደግሞ የኦርቶዶክሳውያን ደም ያስፈልጋል። የሰው ደም ያስፈልጋል። የህፃናት ደም ያስፈልጋል። ለዚህ ኢትዮጵያ በሳት እየነደደች ሲወጣ በጦርነት እየነደደች ኢትዮጵያ በዚህ በጥልቁ መንፈስ እየነደደች ከዚህ ጋር የሚታገሉት አባቶች እየታረዱ፣ ለዚህ መንፈስ የሚስማሙት ደግሞ አፏቸው ተለጉመው ተቀምጠው ሀገር እየነደደች ነው። በአዲስ አበባ ሕጻናት ይጠፋሉ። የት ነው የሚጠፉት? በአዲስ አበባ ሕጻናት ይሄዳሉ። የት ነው የሚሄዱት? አይታወቅም። መቼ እንደመጣው ይሄ እነ አብይ አህመድ ወደ ስልጣን ከመጡ በኋላ ነው። የጠፉት ህጻናት የት ነው የሚገኙት አንገታቸው ተበስቶ አንገታቸው ታቸው ፈሶ ነው የሚገኙት ደማቸው ፈሶ ነው የሚገኙት ፎቷቸው አስቀድሞ በጉርሻ ጉርሻ የሚባለው ጎንደር ጋርድ የነበረ ልጅ ነው ዱባይ የነበረ ነው አሁን እንግዲህ በዛ ብለው መንግስት ተረክቦታል መሰለኝ ጉርሻ ሚዲያ በዛ እንዲወጣ ይደረጋል አጀንዳ ማስቀየሻ ነው የጉርሻ ሚዲያ የሚባለው ጌጡ ተመስገን የሚባለው የአጀንዳ ማስቀየሪያ ናቸው። እዛ ላይ ፎቶቸው እንዲወጣ ይደረጋል። ህፃናት የሚያማምሩ የሚያማምሩ ህጻናት እንዲወጡ ይደረጋል። ህዝቡ ቅስሙ ይሰበራል። ልጁን እያየ ይጨነቃል። ምን ይላል? ምን ይላል? ምን ይላል? ከዛ በስንተኛው ቀን ጠፉ ከተባለ በኋላ በስንተኛው ቀን በጣም በሚያሳዝን ሁኔታ ታርደው ተገኙ ምናምን። ይህን አለማመዱት ህዝቡን አለማመዱት፣ አለማመዱት አዲስ አበባ አዲስ አበባ ቤታቸው የሚጠበቁ ጠንቋዮች አሉ። በፌዴራል የሚጠበቁ ጠንቋዮች አሉ። በኦሮሚያ ፖሊስ የሚጠበቁ አሉ። ሰይጣን የነገሰበት ስፖንሰር ተደርጎ የመጣበት ነው። ስለዚህ በጣም በጣም በጣም በጣም ይሄን ለመከላከል ጸሎት ያስፈልጋል። ለዚህ ነው እነ ፓስተር አንዱ ዓለም ምስጋናው አንዱ ዓለም ዳዊታችሁን ጣሉ፣ መስቀላችሁን ጣሉ ሟዋ ተዋህዶ ዋይ ዋይ ዋይ ዋይ ዋይ ብሎ አገው ሸንጎና የቅባታሙ ቡድም እየዬ የሚለው መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በእርሱ እንድናለን፣ ድነናልም። አንድ ክርስቲያን መስቀሉ፣ አንድ ሙስሊም ደግሞ የራሱን እምነት አድርጎ ይሄዳል። ለዚህ ነው ፓስተሮቹ አውልቁ፣ እንትን በጥሱ፣ ዳዊታችሁን አውልቁ፣ አውርዱ የሚሏችሁ እሱን የጣላችሁ ቀን ትጠፋላችሁ። እሱን የጣላችሁ ቀን ትመታላችሁ። ኢትዮጵያ ደካማ ናት ስትታይ፣ ኢትዮጵያ አቅመቢስ ናት ስትታይ፣ ኢትዮጵያ ኋላ ቀር ጋሻና ጦር ይዛ ነው ወደ ጣሊያኖችን ለመግጠም ሄደችው። በታላላቅ የአውሮፓ ጀነራሎች የሚመራ ጦር ነው የመጣው። መድፍ ያለው፣ ዘመናዊ መሳሪያ ያለው፣ ጥይት ያለው፣ በጀት ያለው፣ ስንቅና ትጥቅ ያለው ከሊቢያ ከኤርትራ ሰራዊት አስከትሎ የመጣ ነው የመጣው። የእኛዎቹ ግን ምንድን ነው ይዘው ሄዱት? ታቦተ ማርያምን፣ ታቦተ ቅዱስ ጊዮርጊስን ይዘው ካህናቱ እየጸለዩ ዳዊታቸውን እየጸለዩ ተዋጊዎቹስ ፓትሪያርኩ ንስሐ ሰጥተው ዛሬ የምትሞቱ ሰዎች ሰማዕታት ናችሁ ብለው ጸሎት አድርገው ቅዳሴ አስቀድሰው ዳይግባ ግባ ተብሎ ከእግዚአብሔር መንፈስ ቀድሞላቸው ያን ዘመናዊ የተባለ ጦርነት በስድስት ሰዓት ውስጥ እንዳልነበር አድርገው በዓለም ላይ የእሳት አብዮት፣ የኢንዱስትሪ አብዮት ከዛ በኋላ ደግሞ አድዋን የቀየረው የዓለምን ስርዓት የቀየረ ድል ያገኘ ነው በእምነት። አሁን በእምነት የሌሉ ሰዎች ሰው ሲታረድ የማይዘገንናቸው የማያማቸው፣ ያንን ለመቀልበስ ሌላ ዜና፣ ሌላ ስራ የሚሰሩ ቲክቶክ ላይ ፌስቡክ ላይ በሚዲያ ላይ ቀርበው ያንን አጀንዳ የሚያስቀይስ ነገር እለት እለት የሚደክሙ ሰዎች ናቸው የመጡት፣ የሚደክሙ ሰዎች ናቸው። ይሄ የጥንቁልና አሰራር፣ ይሄ አጋንንታዊ አሰራር ቤተክርስቲያን ዘልቆ ገብቶ የብዙዎችን ህይወት እያመሰቃቀለ ነው ያለ። በድፍረት መነጋገር መቻል አለበት። አጋንንትን የሚያመልኩ ሰዎች ቤተ ክርስቲያኒቷን ተቆጣጥሯት ነው ያሉት። ይሄን ግብሩን የለመዱ ይህ መቅረት አለበት። ይሄ ፈረቃሳው የህፃናቱን የሚያዋርስ ነው። ቪዲዮ ልኬላለሁ፣ ተመልከቱት። ይሄ የሚደረግ ነው በዚህ በአሩሲ ውስጥ በየአመቱ አንድ ጊዜ የሚደረግ ነገር ነው። እንዲህ አይነት በጣም በኦሮሞ ስም መሆኑ በጣም በጣም ያናድዳል። ደግሞ የኢትዮጵያን ባንዲራ ምኳል ነው የሚሄዱት። ሀገራችን ከባድ ነገር ውስጥ ነው ያለው። ከባድ። እስቲ አሰማቸው፣ ሌላውንም ታሳያቸዋል። እግዚአብሔር ይማራቸው። ይሄ እንግዲህ በአሩሲ ፈረቃሳ የሚባለው ነው። በአመት አንዴ ነው የሚሄደው ከመስከረም ጀምሮ እስከ ጥቅምት። ሁልጊዜ አሩሲ የሚታረደው በዚህ ምክንያት ነው እና ህፃናቱ ላይ መንፈሱ የሚያድርበት ጊዜ ነው ማለት ነው። እንመልከተው። ይህንን አጋንንት ለማደስ የሚመጡት ሰዎች ከመላ አገሪቷ ነው። አጫቶ አጫቶ፣ ድምፅ የለው ከመላ አገሪቷ ነው የሚመጡት በተለይ ግን ከሰሜን ሸዋ ከደብረ ብርሃንና ከወሎ አካባቢ ነው የሚመጡት። ሙስሊሞችም ክርስቲያኖችም ናቸው የሚመጡት። ከዚያ በኋላ እንግዲህ ህፃናቶቹን ተመልክቷቸው እነዚህ ህፃናት እንዲዋረሱ ይደረጋል። ከዚህ ከመንፈሱ ጋር እንዲዋረሱ ይደረጋል። ሰሜን ሸዋ፣ ደብረ ብርሃን ምናምን አካባቢ በዚህ ተጥለቅልቋል። ገበሬው ጭርቁስ ወጥቷል፣ ጭሩንቁስ ወጥቷል። ለቃለቀ እካሁን እያከከ ጠንቋይ ነው የሚቀልበው። ይሄ ደግሞ በደንብ የተሰራው በወያኔ ጊዜ ነው። ወያኔ አምጥታ ሰሜን ሸዋ አስቀመጠቻቸው። ህዝቡን ደግሞ ከእግዚአብሔር ይልቅ ወደዚ ያመጣቸው። አሁን ጻድቃኔና ጠንቋዮች በቃ ፍትጊያ ላይ ናቸው። ፍትጊያ ላይ ናቸው። ጻድቃኔ ማርያም እዛ ትፈውሳለች፣ እንትን ትላለች። ከዛ ደግሞ እነዚህኛዎቹ እንትን ላይ ናቸው። የፋኖ አለቆች የፋኖ አለቆች የሆኑ እዛ ጥቁር በሬ የሚያርዱ አሉ። በዚህ ቀን ሂዱ፣ ይህን አካባቢ ይሸፍናል፣ እዚህ አካባቢ ከሄዳችሁ ትገደላላችሁ፣ እንደዚህ ተላ ይጨውጥባችኋል። ያርዳሉ። ጥቁር በሬ ቀይ በሬ ይባላሉ ማለት ነው። የጨነቀው ፋኖ ነኝ ብሎ ተልባ አለበላም ካለ በቃ ሁለት የብር ቀለበት ሶስት የብር ቀለበት ምናምን ካለ በቃ አለቀ። ተልባ አቅርብለት ለመፈተን የተልባ ፍትፍት በለው ካለ አለቀ። ተዋርሷል። ሞዋቶ ዋዶ ሞዋቶ ዋዶ እነዚህ ኦርቶዶክሶች ምናምን ካለ አለቀ። መንፈሱ እንትን አይልም እየቀያየርክ እንጂ አንተ እዚህ ላይ ችክ አልክ። እስክስታቸው ደስ አለ እንዴ ኮሚቴው። እነዚህ ደግሞ በእስልምና ስም የሚመጡ ናቸው። ተቸገርኩ እኮ አንዴ ዝም። በእስልምና ስም የሚመጡ ናቸው እነዚህ ደግሞ ሌሎች አዳሾች ናቸው። እስልምና አሁን ይህን የሚፈቅድ አይመስለኝም።

እንግዲህ ምንም ማድረግ አይቻልም። የመጣ እንደዚህ እንደዚህ አይነቱም በጸሎት በመንበርከክ በመውደቅ በመነሳት ነው ማሸነፍ የሚቻለው ማለት ነው። የከሸፈው የቤተ መንግስቱ ነው። ቤትና አዲስ አበባ ውስጥ ጥሩ ቪላ ያገኝ ነበረ። የለም እኔ ላይ በጣም ብዙ ጊዜ እንደሞከሩ አውቃለሁ። እንዲሰሩ ከተደረጉት መካከልም ደግሞ አግኝቼ ነበረ። አይቻልም እሱ ነው ያለው። እኔ ዙሪያ የታጠረ ነው። ስጀምርም በስመአብ ብዬ ነው የምጀምረው። አጠገቤ ላዲት አምላክ አለች። ድርሳነ ሚካኤልን ይዤ ነው። ደካማ ነኝ፣ በጸሎት ደካማ ነኝ። የባለቤቴ ጸሎት፣ እንደገና ደግሞ ገዳማውያኑ በሙሉ ዋልድባ ዙር አምባ፣ ደብረ ዳሞ አባቶቼ አሰቦት ምን ያሉት አኺ ለገብርኤል እንጠብቅ ስለሚሉኝ ዙሪያዬ በእሳት አጥር ነው። አይደለም ፎቶዬም አይደለም። እኔም ብመጣ እንኳን ብመጣ ብመጣ ብመጣ እንኳን ፊቴ አትቆምም፣ ፊቴ አትቆምም። እኔ አምላኬን በዚህ ያህል እታመንበታለሁ። አትቆምም፣ አትቆምም። እና እነ መጥቁል ትንበል በዚህ ልምምድ ውስጥ ያላችሁ ምዕመናን፣ አሁን መርካቶ ነጋዴ ተበላሽቷል ነጋዴ የተባለ ተበላሽቷል። ለትንሽም ስራ ለትልቅም ስራ ተበላሽቷል። አጋንን ትስበህ በረከት የለም ረዴት የለ እ ደም እንባት አለቅሳለ አመድ ቡን ነው የሚል አጋንን ታይል ምምዱ ለምንድን ነው ፕሮቴስታንቶቹ ጋር የምትሄደው? እግዚአብሔር ባንክ ቡክህን ከፍቶልሃል። እግዚአብሔር እንደዚህ አድርጎልሃል። ሳትሰራ አታድግ እግዚአብሔር ባንክ ሰባሪ አይደለም። እግዚአብሔር የሌባ አምላክ አይደለም። እግዚአብሔር ሌብን እግዚአብሔር መንፈስ ቅዱስ ሌብነትን እግዚአብሔር መንፈስ ቅዱስ የሰውን ሀብት የሰውን ምን እንድትወሰደ ሟርት እየተለማመድክ ነው። ውሰድ ውሰድ፣ አሚ ወሰድኩ በል። ከእናንተ ውስጥ አንዱ ወሰድኩ በል። ወሰድኩ ዛሬ አምስት ሚሊዮን ብር ወሰድኩ፣ እንደዚህ ምናምን ወሰድኩ። የሎ ሲውሰድህ የሎ ሲውሰድህ እንዲህ አይቻል። ሰርተ ወድቀ ተነስተ በላብህ በደምህ ነው። ግን አሁን ወፍጮ ቤት ስትከፍት ህፃን አርደህ ልጅ አርደህ ስራ ስትሰራ አይትቀብረህ ምን ቀብረህ እንዴት ይሆናል? አለቀ። የመጥቁል አልቻለም። የናይጄሪያ አልቻለም። የሱዳን አልቻለም። ከአረብ ሀገር የመጣው አልቻለም። ፋኖች የነ ፓስተር ምስጋናውን አንዱ አለም እንዳትሰሙ ጸሎታችሁን አድርጉ፣ ሙስሊሞች ዱዓችሁን አድርጉ። ከአጋንንት ጋር ነው የምትዋጉት፣ ከክፉ መንፈስ ጋር ነው የምትዋጉት። የሰው ደም ከሚያስደስተው ከሚያረካው ጦርነት መዝናኛው ከሆነ ደም ማፍሰስ መዝናኛው ከሆነ ትምህርት ቤት ዘግቶ ዩኒቨርሲቲ ዘግቶ ሀገር ብልጭልጭ እያደረገ ቀለም እየቀባ ያውም ቀለሙ ራሱ አፍዝ አደንግዝ የሆነ አሻሮ የመሰለ ቡኮ የመሰለ እየቀባ አደንዝዞህ አስቀምጠዋል። ይሄ ዋናው ጸሎት ነው። ጸሎቱ ጠዋት ታቦት ማታ ጣዖት አይደለም። ጠንቋይም በዚህ እጅህ፣ አስማተኛም በዚህ እጅህ፣ መተተኛም በዚህ እጅህ ይዘህ አይሰራም። እንኳን እሱ አሁን እያወጡት ያለው ወርቅ ከእንግሊዝ ኤምባሲ ጀርባ አዲሱ ቤተ መንግስት አካባቢ ጣሊያን ያኔ እየቀበረ እየቀበረ የሄደውን ዛሬ ለማውጣት እንኳን አጋንንት ይፈልጋል። ተመልከ አጋንንት ሳቢ ተፈልጎ ነው። አሁን ከዚህ ከጫካ ፕሮጀክቱ ጋር በተያዘ የተገኘውን እንትን አላወጣ ብለው ዘንዶ ምኑ ስለማያስቀርብ ግማሽ ኢትዮጵያዊ፣ ግማሽ አረብ የሆነ ያንን አምጥተው ነው በዛ የሰለጠነ ለሰይጣኑ ግብር ተገብሮ ተሰውቶ ያውላ ወርቅ እየወጣ እየሸጠ ያለው ወደ አቡዳቢ እየተጫነ ያለው ማለት ወደ ዱባይ እየተጫነ ያለው ለበድ ዋናው ይሄ ነው። ዋናው ይሄ ለሞገስ፣ ለስራ፣ ለገበያ፣ ለምንትስ ለምንትስ እያልክ አጋንንትን ስበ ስበህ ዛሬ በረከት ይልን ታለቅሳለ ደምንባ ታለቅሳለህ፣ ደምባ አልኩህ፣ ደምባ። ጤፍ ትገዛለህ፣ አይበረክትልህም። እንጀራ ትጋግራለህ፣ አይበረክትልህም። ትበላለህ፣ አጠግብም። መድኒት ስትቅም ትውላለህ፣ ስትቅም ታድራለህ፣ ረዴት የለህም። እግዚአብሔርን ክደህ ያመጣኸው ነገር በሙሉ ሰው ሰውተህ አርደህ ያመጣኸው ነገር በሙሉ ያጠፋሃል። ትበተናለህ፣ ትበተናለህ። ብርሃኑ ጭለማ ነው የሚሆንብህ፣ ጭለማ እንግዲህ ውረድብኝ፣ እንደፈለግህ አድርገህ ውረድብኝ። እውነቱ ግን ይሄ ነው፣ እውነቱ ይሄ ነው። ጅል፣ የሰይጣን መጫወቻ የአጋንንት መጫወቻ ነው የሆንከው። የባንክ ደብተር ይዘህ የህብረት ባንክ፣ የንግድ ባንክ፣ የምናምን ባንክ ገንዘብ ይዘህ ሄደህ እዚህ ውስጥ ይግባልኝ ትላለህ። እንዴ ሳትሰራ፣ ሳትወጣ፣ ሳትወርድ፣ ሳትለፋ የማንም መደዴ ገጠሬ ከገጠር መጥቶ ይጫወትብህ። እላይ ላይ ካካ እላይ ላይ ጸዳዳ፣ አንተ አራዳ ነኝ የምትል አንተ የከተማ ሰው ነኝ የምትል አንቺ ዘንጠሽ በሜካፕ አምረሽ እንቡቅቡቅ ያልሽ አንቺ ትሸወጂ፣ ያጋንንት መፈንጫ፣ ያጋንንት መጫወቻ። አሜን ጌታ ሆይ አሜን። ወሰድኩት ወሰድኩት ወሰድኩት። ይህኔ ነው ገባው። እግዚአብሔር ስልክ ቁጥር ሲያጠና ነው እንደሚውለው መንፈስ ቅዱስ ዜሮ ዘጠኝ አሜን ጌታ አሜን። ከባልና ከሚስት ጋር ስትገናኝ ብልት አልቆም ማላህ አይደል? አዎ፣ ላስነሳው። አዎ ሞተር ነው እንደሱ። ምን አገባው የሰው መኝታ ጋር ገብቶ ላስነሳው። አሜን አዎ ጌታ አሜን። ገበናህን አውጥተህ እዛ በቴሌቪዥን ቀርጾ ትሸጣለህ። እንዲህ አእምሯችን እንደዚህ ነው የተወሰደው። እንደዚህ ነው የተነሳ የማንም ውርጋጥ መጫወቻ ሆን ተብሎ የተለቀቀው ሆን ተብሎ የቴሌቪዥን አየር ሰዓት አላቸው፣ የቴሌቪዥን እንትን አላቸው። ወረደ። ያቺ ቅድስት ሀገር ያቺ ሀገር እግዚአብሔር ያቺ እግዚአብሔርን ታመልክ የነበረች ሀገር ዛሬ መጫወቻ ሆነች፣ መጫወቻ ሆነች፣ መላገጫ ሆነች። ክርስትና ተሰደበ። ሙስሊሞች ነው ይስቁብናል። አንድ እንመስላችኋለን እኛ የማን ርጋት ፍቃድ ተሰጥቶት ፍትህ ሚኒስቴር እየሰጠ ፍቃድ እየሰጠ ሳርም ያስግጥ። የዳጎን መንፈስ ይሰበራል። መጥቁል ይወድቃል። ፋኖ ያሸንፋል። ይህን ያደረጉ በሙሉ ተጎትተው እንደ ሳዳም ሁሴን እንደ ጋዳፊ ፍርዳቸውን ያገኛሉ። ይህን ይመስላል የዛሬው የዘመድ ቲቪ መርሃ ግብራችን። ብዙዎቻችሁ ጊዜ ዘመን ዘመኑ ነው እንደዚህ ያደረገን ጊዜው ነው እንደዚህ ያደረገን ትላላችሁ። አባታችን አለቃ እያሌው በተናገሩት ንግግር ሊቀሊቃውን ታለቃ እያሌ የጎጃሙ እንቁ የጎጃሙ ፈርጥ የኢትዮጵያ ቤተክርስቲያን ብርሃን የነበሩት ሊቀሊቃውን ታለቃ እያሌው በታመሩት ጊዜ ነው ወይ እንዲህ ያመጣብን፣ ዘመን ነው ወይ? ዘመን ምን አረገ? እስቲ እንስማቸው። ዘመን ምን አረገ? እስቲ ዘመኑ ምን አደረገብን? የመጣ ልወጣ አለ ፀሐይ አልወጣም፣ አለ ሌሊት አልመጣም፣ አለ ማለት አልመጣም፣ አለ ማል አልፈስም፣ አለ ነፋስ አልነፍስም፣ ማለ ብርሃን አላበራም። አለም እግዚአብሔር ከመካሩ በስተቀር ሌላ ምንድነው የመጣ እና ከአለም ክበ በሙሉ የፖለቲካ ቀኝ ይኮነ የሆነም ሃይማኖት ማ ከመሰረቱ ጠፍቷል። ዛሬ ሃይማኖት የለም። እንዲህ እንደሆነ አይቀርም። ሌሎች ትመለሳለች ትንበለሳለች። ኢትዮጵያም ትንበለሳለች፣ እንዲፈጫ ማንም እንዳኳጨባት ማንም እንደረገጣት የምትቀር አይደለችም። አሜን። በዚህ ላይ አንጨምርም፣ በዚህ ላይ አንቀንስም። ወስብሐት ለእግዚአብሔር።